አስረኛ እዚህ ጎራ ውስጥ ተቀመው ስንት ዘመኑ ሆኖ ነው? አሁን ደግሞ ስለ ውሸት ነው የምናየው። በኢስላም ሃይማኖቱ ላይ መዋሸት አይደለም፣ እርስ በእርስ መወሻሸት አንችል ብር ሳትሰጠኝ ወይም ብር ሰጠኝ አልሰጠኸኝም ብል ውሸት ነው አይደለም። ፈከይፋ ሃይማኖቱ ላይ እስከሆነ ምን እያሉ ነው ሰዎች? እዚህ ጎራ ውስጥ ከተቀመጥክ ስንት ዓመት ሆኖሃል? እዚህ ተጠቀመኩ ቆይቻለ። ሰላሳ ዘጠኝ ነብይ ራሳቸውን ላጭች። የሰላሳ ዘጠኝ ነብይ አሳድጊያለሁ። የሰላሳ ዘጠኝ ነብያትን ፀጉር ላጭች። አሳድጊያቸዋል። ነቢያቱን አሳደጓቸዋል። ማን ይሄ ኢትዮጵያዊው ሰውዬ? በድምፅ ነው አለ፣ በድምፅ ነው አለ። ስለዚህ እኛ አልዋሸንባቸው ይሄን እያየን ደግሞ ዝም አንልም። ማህበረሰቡን እኛ የምናነቃለን። አህባሾች በቴሌቪዥናቸው ናቸው እንዲህ አይነት ክህደት እያሰራጩ፣ እኛ ደግሞ እጃችንን አጣጥፈን ቁጭ አልን ማለት ይሄ ትልቅ በደል ነው። አርባ ነው ሙሉ የሚያመዱኝ ሙሐመዱ ለ ላ ወሰለም እሳቸውንም ላጨቻ ነው እንግዲህ ህወት በይነ ዒሳ በሻምር በይነ ዒሳ እና ነቢ መሃል እንኳ ዘመመር ፈትራው ቁም ስድስት መቶ ክሎ አምስት መቶ ይላለ እንግዲህ፣ ያን ሁላ ነብይ ማገኘት እንግዲህ ብዙ የዕምሮ ማለት ነው። እና ቢቻለው ያን ሁላ የላጨው የመላጨው የነበርኩ አሁን በመጨረሻ እሳቸው ላጨፍ ነው መሐመድ፣ በመጨረሻ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ላጨሁኝ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ ውሸትን አስመልክቶ ዓን አቢ ሁረይረተ ረዲየላሁ ዓንሁ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ከዘበ ዓለየ ሙተዓሚደን፣ እኔ ላይ አውቆ የዋሸብኛል። እኔ ላይ ምን ሆኖ አውቁ፣ ለምሳሌ ሰውየው ድንገት ተሳስቶ ደኢፍ ሐዲስ ይዞ ሰሂህ መስሎት ነቢዩ ብለዋል ብሎ ሊያወራ ይችላል፣ ሐዲስ መስሎት። ነገር ግን አውቆ አምኖበት ውሸት መሆኑን እያወቀ ነቢዩ ላይ የዋሸ ሰው ምን አሉ ሳቸው ፈል የተበ مقعده መቃዓደሁ መቀመጫውን ያመቻች፣ ሚነናር እሳት ውስጥ መቀመጫውን ያመቻቻሉ። እሺ፣ ስሙ ሐዲስ አይደለም መነግራችሁ፣ የዑለማዎች አነጋገር ነው። ሐዲስ ማለት ምን ማለት ነው? ከነቢዩ ሰለላሁ ዐለይሂ ወሰለም የተነገሩ ንግግሮች ናቸው አይደል ሀዲት አይደለም የምነግራችሁ የዑለማዎች ንግግር ነው አለ ምን ማለት ነው እኔ አይደለሁም እነሱ ናቸው አልተረዳችሁም እኔ አይደለሁም በእነሱ ስም በዑለማዎቹ ስም አድርጌ ግን እነግራችሁ ነገር አለ ነው እሺ ምንድን ነው መውሊድ ሰምቶ የቀረ አይወደኝም ብለዋል ነቢያችን ሐዲስ ሆነ አልሆነም? ተመልሶ ንገሩኝ። ሐዲስ ሆነ አልሆነም? ነቢያችን ብለዋል ነው አይደል ያለው። ተጠርቶ ደግሞ የቀረ ይጠላኛል ነው፣ ተጠርቶ የቀረ ይጠላኛል ብለዋል። መቼ ያውቁታል እሳቸው መውሊድን? በዛ ዘመን መውሊድ ተጠርቶ የቀረ ሰው እኔን ይጠላኛል ብለዋል። ስለዚህ ተገለበጠ። እሳቸውን መውደድ ሱናቸውን መከተል ነበር አይደል ሱናን ነው መከተለው፣ የእሳቸውን ስለመወዳቸው ስትል ገለበጡትና ምን አሉ? መውሊድ ተጠርተህ ከቀረህ ነቢዩ ምን እንዳሉ ታውቃለህ? ብለው በነቢዩ ስም ተናገሩ። ምን እያሉ ይጠላኛል ብለውሃል እኮ እሳቸው ያላሉትም ማለት ነው ሰው ሊያስፈራሩ